ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዴ ተከበራችሁ ቻናል ቤተሰቦች እንዴት ናችሁ? በእያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ፣ ዛሬ ደግሞ ዩቲዩብ ላይ እንዴት መታወቂያ ማስገባት እንደምንችል አሳያቸዋለሁ ማለት ነው። ሞኒታይዝ ለሆናችሁ እንዴት እንደምንገባና ማስታወቂያ እንዴት እንደምናስገባ አብረን እናያለን ማለት ነው። ቀጥታ አሁን የምንሄደው ከዚህ ጋር ያለው እንደዚህ አድርጌ ወደ ላይ አንሸራትቼ እንደዚህ አደርግና የውና ይሄንን እንደዚህ አዞረዋለሁ ማለት ነው። ከዋይፋይ አጠገብ ያለውን ከዛውን፣ ቀጥታ ወደ ዩቲዩብ ነው የሚሄደው። ዩቲዩብ ላይ ገብቼ እዚህ መሀሉ ላይ ይገባለሁ ማለት ነው። እንደዚህ አድርጌ እጫነዋለሁኝ። ከዛም እንደዚህ አድርጌ ስጫነው ከዛም እንደዚህ ከተጫንኩ በኋላ ቀጥታ ይህን ይህን የካሜራውን ወደዛ አዞሮ አለሁ ማለት ነው። እንደዚህ አድርጌ እንደዚህ አድርጌ ከአዞርኩ በኋላ ወደዛ አዞርኩት ማለት ነው። ከዛም ቀጥታ አሁን ተቃይሮ ነው ስልኩ። ይችን ትነኳታላችሁ። ይችን ሰረዟን እንደዚህ ስንለካት ይኸው ብዙ ነገር መጣ። ግን እስከዛሬ ትንሽ ነበር ያለው ከዛ እችን ሞባይል የምትለዋን ሆሪዞንቷል የምትለዋን እችን እንደዚህ ነካታለሁኝ ይሄው ሆሪዞንቷል ሆነ አግድም ሆነች የሞባይሏ ይሄው የሞባይሏ ምልክት ቅድም ቁማ ነበረ አሁን አግድም ሆነች በእንደዚህ ሁኔታ ማለት ነው ከዛ ቀጥታ ይሄድና እችን የስራሷን ምልክት እንደዚህ አርጌጫንና ርእስ ዝላይ ይጽፋለሁ እኔ አልገባም፣ ለማሳየን ነው። ከዛም በኋላ እዚ ላይ ደግሞ ፕሮፋይል አደርጋለሁ ማለት ነው። እንደዚህ ብቻ ነው እና ታምኔን አስገባለሁኝ። በቃ ይህንን ብዬ ላደርገው ለአሁን። ከዛ እንደዚህ አድርጌ ከላይ ጋር ሄድና እችን ሴቭ ብለዋለሁኝ። ከዛ እንደዚህ ሴቭ ካደረግኩ በኋላ ወደ ታች ይንሸራተት እና በቪዲዮ መግባት የፈለጋችሁ ይሄንን እችን አታበሩም። ይህንን ሳይሆን የምታበሩት ይህንን አታበሩም፣ ከታች ይህን ና ይህንን አብረሳችሁ ትሄዳላችሁ ማለት ነው። አሁን እኔ በቪዲዮ አይደለም በስክሪን ነው የማሳያችሁ። ስክሪን የሚለው እንደዚህ አበረዋለሁ። ከታችም ይሄንን የሰአት ምልክት የሚመስለውን ይሄንን አበረዋለሁ። አድቬንድ ሲቲንግ ሲቲንግንም አበረዋለሁ ማለት ነው። ከዛ ወደ ሲቲንግ እሄዳለሁ ቀጥታ ማለት ነው። የችው ወደ ሴቲንግ ሲሄድ የዶራሉን ምልክት እዚህ ጋር አበራለሁ ሁለቱንም። ከዛም በኋላ እንደዚህ ካበራ በኋላ እዚህ ጋ ቀሷ ምልክት መልከት ነካና እንደዚህ አድርጌ እወጣለሁ ማለት ነው። ከዛ ሆና ስወጣይ ከዛ ወደታች ሄድና ኔክስት ምትለዋን እችን እንጫና ታለውኝ። ከዛ ለህፃን ነው ለአዋቂ ለኛ ን እዝን ላይ ይኸው ለአዋቂ ብዬ ኔክስት እለዋለሁ ማለት ነው ይሄው እንግዲህ እንደዚህ ሆኗል። ኢንተርኔቱ ነው አሁን ያው በቃ ላይቬን እንደዛ አድርጊ አሁን አዘጋጅቻለሁ ማለት ነው። ማስታወቂያ ካስገባሁ በኋላ ጎላይቭ ነው ምለው። ከዛ አሁን እዚች ጋር ስልካችሁን መጨረሻ ላይ ባክ ብላችሁ ተውጡና እንደዚህ ብለን ወደ ክሮም እንሄዳለን ማለት ነው። ከዛም በኋላ ክሮም ላይ ስንሄድ ያውና ክሮም እዚህ ጋር እንሄዳለን እንደዚህ አድርጌ እንደዚህ ከተጫንኩ በኋላ እዚህ ጋር ጉግል የሚለውን ሰርች አድርጌ ዩቲብ ስታዲዮ ብዬ ጽፋለው። ዩቲብ ስታዲዮ እዛ እንደዚህ ከጻፍኩ በኋላ ዩቲብ ስታዲዮ ብዬ እዚህ ጋ ነጥቡን ከላይ ጋ ነጥቡ አለነካለሁ። እንደዚህ ከጻፍኩ ከጻፍኩ በኋላ እዚህ ጋ እዚህ ጋር አልመጣም ገና ነው ላ መጥቷላው ይሄን ዲስት ዲስክ ቶፕ የሚለውን ታበሩታላችሁ። ይሄው እኔ አንዴ ስላበራሁት እስካሁን አልጠፋም። ለአዲሶች ግን ስትገቡ ይሄንን አብሩት ማለት ነው። ከዛም በኋላ ካበራሁኝ በኋላ አሁን ይሄንን እወጣለሁ ማለት ነው። ይሄ አሁን ላይ አያስፈልገኝ። ምን እንደዚህ ይወጣና እዚህ ጋር ይሄንን ተስጂል ይለኛል፣ ሎግ አካውንት ይለኛል። ተስጂል የሚለውን መጀመሪያው እንደዚህ ጃኑ አለ አሁን ባር ወይም መታወቂያ አላስገባ እየሄድኩ ነው ማለት ነው። ወደ ጉግል እንደዚህ እያደረገ እንግዲህ ቢቆይም ይመጣል። ትንትንስ ዋይፋይ በጣም ይከጅላል፣ ያስፈልገዋል ማለት ነው። ያው እና እዚህ እንግዲህ መቶልኛል። ከዚያ እዚህ ጋር ከታች ክሎዝ ሎ አለሁኝ ማለት ነው። ምክንያቱም እንደዚህ አድርገህ ያህና ጠፋና ወይ ነው የሚሄደው። እዚህ ጋር ቪዲዮ ምትለዋል እችን እጫናት አለሁኝ። ከነጠብጣባ በታች አለችው ና እያችዋ፣ እችን እጫናት አለሁኝ አሁን ይወስደኛል ቀጥታ ማለት ነው። ያው እና እዚያው አሁን መቶልኛል ማለት ነው አሁን ቪዲዮ ላይ ማስገባት ከፈለጋችሁ እንደዚህ ቪዲዮን እየጫናችሁ እየነካችሁ ማስገባት ትችላላችሁ። አሁን እኔ ላይቭ ነው ቪዲዮ ላይም ማስገባት ትችላላችሁ። አሁን በየደቂቃው ማለት ነው ያሳያችኋለሁ። ቪዲዮውን ይሄው ላይቭ ነው እኔ አሁን ላይቭ ስለሆነ ይሄ ላይቭ እንደዚህ ተጫንኩትኝን ይሄው ቅድም የገባሁት ቀጠሮ ያስያዝኩት ዝጋ አለ ማለት ነው። ቀጥታ እንደዚህ አርጌ ይቻላል። አያችኋ ስጫ ነው ወሰደ ቀጥታ ማለት ነው ከዛም በኋላ እንደዚህ ከወሰደ በኋላ የዶራሉን ምልክት እጫናለሁ ማለት ነው። ከዛ ይሄንን የዶራሉ ምልክት እንደዚህ አድርጌ እጫነዋለሁ፣ ይሄንን እጫነዋለሁ ማለት ነው። ከዛ እንደዚህ ከጫንኩ በኋላ እዚህ ጋር ሙድ የሚለውን ትነኩታላችሁ ማለት ነው። ይሄው እንደዚህ አድርጌ ይሄን ከነካሁ በኋላ ሶስት ይመጣል፣ ሶስት አማራጭ። እኔ የምነካው አሁን መሀለኛውን ኤስ ኤች ኤስ ኤስ ሲ ኤች እችን ሳጥኗን እንደዚህ አርግ ያበራት አለው። አያችኋ፣ ካበራው በኋላ እዚህ ላይ ስቲል ማልድ ነው ኤስቲም ፊውቸር ይለኛ ሴሌክት የምትለዋን እችን እቻናት አለውኝ። ከዛ ይኸው ምርጫ መጣለኛ። አያችኋ፣ ብዙ ምርጫ ምጥቶልኛል። የስድስት ደቂቃ የአስራ ሁለት ደቂቃ የአስራ ስምንት ደቂቃ የሀያ አራት የሰላሳ በየስንት ደቂቃው ማስታወቂያ ማስገባት እንደምንችል እንደዚህ አድርገን፣ አሁን ይሄው ማስገባት ትችላላችሁ ማለት ነው። አሁን እኔ ለገባም ነው አለሁ ስድስት ደቂቃን ካስገባን በኋላ እንደዚህ ስድስት ነክተን እላይጋ ይቻት እዚች ጋር ማለት ነው ውዶች፣ እያያት እዚች ጋር ጣላይጋ እቺ ሴብ የምትለዋን እችን ስትነኳ ሴብ ያደርግላችኋል ማለት ነው። ከዛ እንደዚህ አድርጋችሁ አስገብታችሁ ከዚህ በኋላ እዚች ስልካችሁ ጋር ትወጣላችሁ ማለት ነው። እኔ አሁን አልገባም፣ ይሄው ወጣሁኝ። ከዛ ወዲህ ነው የሚሄዱ አሁን ማስታወቂያ ሁሉ ገብቼ ይሄው እዚህ ጋ መልሼ ዩቲዩብ ጋር ይሄዳለሁ። አያችሁ፣ ቅድም ያዘጋጀሁትን ከዛ ይሄንን አሁን ጎላይቭ ማለት ነው የሚጠበቅብኝ ማለት ነው። ጎላይቭ ካልኩ በኋላ ማስታወቂያንም ሁሉንም ማስገብቻለሁኝ እንደፈለገ ይሰራል ማለት ነው። ግን እኔ አሁን አልገባም ስለማልገባ ያው ለእናንተ ለማሳየት ያህል ነው። ይህን ተጭናችሁ ወዴትም መሄር ነው ማለት ነው። በጣም ቀላል ነው። ያው አንዳንዴ ላልገባን ሰዎች ቅር ያስብለናል ማለት ነው። እኔም አዲስ ሞኒ ለሆንን በጣም ያስቸግራል ማለት ነው። እንደዚህ ለማስገባ ግን ስልካችሁ ላይ መጀመሪያ ከዝች ያለችሁ ማብራት ይጠበቅባችኋል። ከሁሉም በፊት ይሄንን ማለት ነው አልሐምዱሊላህ እና ሌላው ነገር በጣም ቀላል ነው። ላችኋለሁ ቪዲዮን ላይክ ሸር አድርጉ። በቅንነት ወዳችኋለሁ ማለት ነው። ያው ያወቁትን ማሳወቅ ቅንነት ነው በሚል ነው እና አላህ ሱብሓነሁ ወተዓላ ይጠብቃችሁ፣ ይጠብቀን። ቪዲዮውን ግን ሸርሸር አድርጉ። የሚፈልጉ አሉ ማለት ነው። ብዙዎች ይፈልጋሉ። ሁላችንም ደግሞ ያው አውቀን ሳይሆን ያወቅ ነውን ነው እንጂ ይሄ ትምህርት ሆኖ አይደለም። ግን ይሄን ደግሞ ቪዲዮ ለማስገባት ስንት የሚፈልጋለ ማለት ነው እ እራሱ በስንት ጉሩ ነው የለመርኩ ትላችኋለሁኝ። ባይ ባይ። እወዳችኋለሁ። ቪዲዮውን ግን ላይክ ሸር አድርጉ ማለት ነው ውዶችዬ አላህ እና ከዚሁ እሰናበታችኋለሁ። ባይ ባይ። ከዛ ያው ቀጠሮም ካስ ያዛችሁ እንዲያርጋችሁ ቀጠሮ አስይዛችሁ መተው ትችላላችሁ ማለት ነው። እና ቪዲዮውን ግን ላይክ ሸር አድርጉ። ባይ ባይ። ወዳችኋለሁኝ ማለት ነው ውዶችዬ። እዚሁ አካባቢ ደግሞ ቆይ ሄድ መልሼ ና ጉግል ከመሀል ላይ እንዴት በቪዲዮችሁ ላይ መሀል ላይ ማስገባት እንደምንችል ላሳያችሁ ቅርጣ ባይ ብዬ መጣሁ ማለት ነው። ከደገና ቪዲዮ ላይ አሁን መሀን መሀሉ ላይ እንዴት ቪዲዮ ላይ መሀል ላይ ለማስገባት ማለት ነው ያው ለ ይሁን እንደዚህ። አሁንም ያኔ መሀል ላይ ቪዲዮ ከለቀቅን በኋላ ወይ በቀጠው ወይ ምናምን አድርገን መሀሉ ላይ ለማስገባት ማለት ነው። ይሄ ቪዲዮ እንደዚህ አርገቻለሁና አሁን ይህንን ቪዲዮ ስትድጫ ነው። ያው ወጭ ይለኝም አንዳንዴ እንደዚህ ነው። ስልኪ በጣም ያልጋል። እስኪ ማንድሽ ነው ጉግል ክሮም ነው ያስቸግራል። ትንሽ ቤቴ ውስጥ እንደዚህ አድርግና መሀል ላይ ለማስገባት ነው ማለት ነው። እዛም ይሄው እንደለመርነው ቪዲዮ እንደዚህ አድርጌ እጫነዋለሁ ማለት ነው። እዛም እንደዚህ አሁንም ቢብሎኛል አንዳንዴ ያልጋል ማለት ነው። ላሳያችሁ ነበረ ግን በጣም ይቅርታ ምንም ማድረግ አልችልም። አንዳንዴ ያጋጥማል እንደዚህ ትራክ እያደረገብኝ። ያውህን ክቼ ነበረ ማሳያችሁ በሌላ ቪዲዮ አሳያችኋለሁ፣ ምክንያቱም አሁን ረዘመ ማለት ነው። ያው እንግዲህ ቪዲዮውን ተጭኔ መጥቻለሁ ማለት ነው። ቪዲዮውን እንደዚህ ከተጫንኩ በኋላ ቀጥታ አሁንም የዶራሉ ምልክት ዝጋ ሄድ እና እነከዋለሁ ማለት ነው። ያው እና እንደዚህ አድርጊ ወስዶኛል። ከዛ የት ነው የምሄደው? ወዶችዬ ይኸውና የዶራሉ ምልክት ተጭኔዋለሁ ወደ ቪዲዮዬ ምን ነው ማለት ነው? የታለ ቪዲዮውን አዝጋ እንደዚህ አርጋ መጣለው። እስኪ እና ሌላ ቦታ አስገባኝ። አሁን እና በመሀል በመሀል ያለው እንግዲህ ስልኬ ስላለገ በሌላ ቪዲዮ አሳያችኋለሁ። ቪዲዮውን ግን ላይክ፣ ሼር አድርጉ። እወዳችኋለሁ ማለት ነው። ባይ ባይ።